ሰርቬ ማጂክ። ሰርቬ ማጂክ አዲስና እያደገ ያለ የኦንላይን የዳሳ ጥናት ሲሆን ተጠቃሚዎች የዳሳ ጥናቶችን በመሙላት ገንዘብ እንዲያገኙ ያስችላቸዋል። እንደ ሌሎች ታዋቂ የዳስሳ ጥናት ጣቢያዎች ለምሳሌ ስወክ ባክስ፣ ኢንቦክስ ዶላርስ በተመሳሳይ መልኩ ይሰራል። ኩባንያው የገበያ ጥናት ለማድረግ እና የሸማቾችን አስተያየት በመሰብሰብ ገንዘብ ያገኛል። ሰርቬ ማጂክ ደግሞ እኛ ተጠቃሚዎች ለእነዚህ የዳሳ ጥናቶች በመሳተፋችን ይከፍልናል። ሰርቬ ማጂክን ከፕሌይስቶር ወይም ከጉግል ስቶር እናወርዳለን ሜል አድሬሳችን እንመዘገባለን። አንዳንድ መሰረታዊ የግል መረጃዎች እንደ ዕድሜ፣ ጾታ፣ የመኖሪያ ሀገር ማስገባት ያካትታል። ይህ መረጃ ለዳሰሳ ጥናት ብቁ መሆናችንን ለመወሰን ይረዳል። አንዴ ከተመዘገባችሁ በኋላ ሊወስዷቸው የሚችሉ የዳሰሳ ጥናቶችን ዝርዝሮችን ያሉ እያንዳንዱ የዳሰሳ ጥናት ምን ያህል ገንዘብ እንደሚከፍሉት እና ለማጠናቀቅ ምን ያህል ጊዜ እንደሚወስድ ያሳያሉ። መልሶቹን ለገበያ ጥናት የሚያገለግሉ ሲሆኑ የዳሰሳ ጥናቱን በተሳካ ሁኔታ ሲያጠናቅቁ ክፍያ ያገኛሉ። አድርገማች አብዛኛውን ጊዜ የክፍያውን በፔፓል በኩል ይሰጣል። አንዳንድ ጊዜ ለሌሎች አማራጮች እንደ ስጦታ ካርዶች ወይንም በቀጥታ ከባንክ ዝውውር ሊኖረው ይችላል። ዝቅተኛም የማውጫ ገደብ አላቸው። ለምሳሌ ከ10 ዶላር እስከ 20 ዶላር ጀምሮ ማውጣት ትችላላችሁ። ካሽ ጅራፍ ካሽ ጅራፍ ሞባይል ስልኮች አብዛኛውን ለአንድሮይድ ተጠቃሚዎች የተሰራ የሞባይል አፕ ነው። ዋናው ዓላማው ተጠቃሚዎች የሞባይል ጨዋታዎችን በመጫወት ገንዘብ እንዲያገኙ ማስቻል ነው። ይህ ፕሌይ ቱ እርን ወይንም ገንዘብ ለማግኘት ተጫወት ተብሎ የሚታወቀው ጽንሰ ሀሳብ ነው። መጀመሪያ ካሽ ጅራፍን ከመተግበሪያው ከፕሌይ ስቶር ያወርዳሉ። ከዛም በኢሜይል ወይንም በፌስቡክ አካውንት ይመዘገባሉ። አንዴ ከገባችሁ በኋላ ካሽ ጅራፍ ሊጫወቱበት እና ገንዘብ ሊያገኙበት የሚችሉ የጨዋታ ዝርዝሮችን ያቀርብላቸዋል። እነዚህ ጨዋታዎች አብዛኛውን ጊዜ ከሌሎች የጨዋታ ገቢዎች የተውጣጡ ሲሆን ካሽ ጅራፍ ከነሱ ጋር በሼር ይሰራል። ካሽ ጅራፍን ጨዋታዎች በሚጫወቱበት ጊዜ በጨዋታ ውስጥ ባጠፋችሁት ጊዜ ይከፍላቸዋል። ብዙ ጊዜ ሲጫወቱ የውስጥ መተግበሪያዎች ሳንቲሞችን ወይም ትኬቶችን ይሰበስባሉ። እነዚህን የሰበሰባቸውን ሳንቲሞች ወደ እውነተኛ ገንዘብ ወይም የስጦታ ጋርድ መቀየር ይችላሉ። አብዛኛውን ጊዜ ካሽ ጅራፍ በጣም ዝቅተኛ የማውጫ ገደብ አላቸው። ይህ ማለት ትንሽ ገንዘብ ካገኛችሁ በኋላ እንኳን ወዲያውኑ ማውጣት ትችላላችሁ። ለምሳሌ ከሀምሳ ሳንቲም አንድ ዶላር ላይ ሊጀምር

ጎግል ኦፒኒየን ሪዋርድ። ጎግል ኦፒኒየን ሪዋርድ በጉግል የተሰራ የሞባይል መተግበሪያ ሲሆን ተጠቃሚዎች አጫጭር የዳሰሳ ጥናቶችን ሰርቬዎችን፣ በመመለስ ገንዘብ እንዲያገኙ ያስችላቸዋል። እነዚህ የዳሰሳ ጥናቶች ብዙውን ጊዜ በጣም አጭርና ቀላሎች ናቸው። ስለ ስራችን፣ ስለሚያዩቸው ማስታወቂያዎች፣ ስለሚጎበኟቸው ቦታዎች፣ ወይንም ስለሚገዟቸው ምርቶች ጥያቄዎች ሊያካትት ይችላል። ጎግል ኦፒኒየን ሪዋርድ ከጎግል ስቶር ወይም ካፕ ስቶር እናወርዳለን። በመጀመሪያ ጊዜ ሲከፍቱ ስለ ራሱ ጥያቄዎችን ይመልሳሉ። ይህ መረጃ ለወደፊት የዳሰሳ ጥናት ብቁ መሆኑን ለመወሰን ይረዳል። አዲስ የዳሰሳ ጥናት ሲኖር መተግበሪያው ማስታወቂያ ኖቲፊኬሽን ይላካል። የዳሰሳ ጥናት ብዛትና ድግግሞሽ እንደ የግል ፕሮፋይላችን የመኖር ሀገርና የጉግል ለራሱ ባለው መረጃ ይወሰናል። የዳሰሳ ጥናቶች አብዛኛውን ጊዜ ከአንድ እስከ ሶስት ጥያቄዎች ያሏቸው በጣም አጫጭሮች ናቸው። ለማጠናቀቅ ሰከንዶች ብቻ ይወስዳሉ። ጥያቄዎቹ ስለገዛ ናቸው ምርቶች ስለተመለከት ናቸው ማስታወ ወቂያዎች ስለጎበኛ ናቸው መደብሮች ወይም የዩቱብ ቪዲዮዎችን ጨምሮ ስለተለያዩ ርዕሶች ሊሆኑ ይችላሉ። የዳሰሳ ጥናቶችን በተሳካ ሁኔታ ሲጠናቀቅ ክፍያ ያገኛሉ። ክፍያው አብዛኛውን ጊዜ የሚካሄደው በጉግል ፕሌይ ክሬዲት መልክ ነው። ይህ ማለት ገንዘቡን በጉግል ፕሌይ ስቶር ላይ መተግበሪያዎችን፣ ጨዋታዎችን፣ ፊልሞችን መጽሐፍቶችን ወይም የውስጥ መተግበሪያ ግዢዎችን ለመግዛት መጠቀም ይችላሉ። ለአንድ የዳሰሳ ጥናት የሚገኙት መጠን አብዛኛውን ጊዜ ከዜሮ አስር ሳንቲም እስከ አንድ ዶላር ወይም ከዛ በላይ ሊሆን ይችላል እንደ ዳሰሳው ጥናትና ርዝመትና ውስብስብነት። ክፍያው በፔፓል በኩል በማስተላለፍ ቀጥታ በባንካችን ማውጣት እንችላለን። ፑል ፔይ። ፑል ፔይ ለሞባይል ስልኮች የተሰራ የዳሳ ጥናት መተግበሪያ ሲሆን ተጠቃሚዎች የዳሳ ጥናት ሰርቬ በመጠቀም ገንዘብ እንዲሰሩ ያስችላቸዋል። መተግበሪያው በዓለም ዙሪያ ካሉ የገበያ ጥናቶች ኩባንያዎች ጋር በመተባበር ይሰራል፣ ሸማቾችን አስተያየት ለመሰብሰብ ገንዘብ ይከፍላል። ፑል ፔይ ደግሞ እነዚህን የዳሳ ጥናቶችን በመሳተፍ የምታገኙትን ክፍያ ከነዚህ ኩባንያዎች ይቀበላል። መጀመሪያ ፑል ፔይን መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር ያወርዳሉ። ከዚያ በጉግል ወይም በፌስቡክ አካውንት ይከፍታሉ። ሲመዘገቡ ስለ ራሱ የእድሜ ክልል፣ ጾታ፣ የመኖሪያ ሀገር፣ የገቢ ደረጃ፣ የትምህርት ወዘተት ጥቂት ጥያቄዎችን ይመልሳሉ። ይህ መረጃ ለተወሰነ የዳሰሳ ጥናት ብቁ መሆኑትን ለመወሰን ይረዳል። አዲስ የዳሰሳ ጥናቶች ሲኖር መተግበሪያው ማስታወቂያ ሊልክ ይችላል። የዳሰሳ ጥናት ብዛትና ድምግሞሽ እንደ ፕሮፋይል እና የመኖሪያ ሀገር ይለያያል። እያንዳንዱ የዳሰሳ ጥናት ለማጠናቀቅ ምን ያህል ጊዜ እንደሚወስድና ምን ያህል ገንዘብ እንደሚከፍሉ ያሳያቸዋል። የዳሰሳ ጥናት ብቁ ከሆናችሁ ጥያቄዎችን መመለስ ትጀምራላችሁ። ጥያቄዎቹ ስለ የተለያዩ ምርቶች፣ አገልግሎቶች፣ የማስታወቂያ ዘመቻዎች ወይም የፖለቲካ አመለካከቶች ሊሆኑ ይችላሉ። የዳሰሳ ጥናቱን በተሳካ ሁኔታ ሲያጠናቀቁ ገንዘቡ ይከፍላቸዋል። ፑልፔ ያገኛችሁትን ገንዘብ ለማውጣት የተለያዩ አማራጮች ይሰጣቸዋል። በጣም የተወደደው የክፍያ አማራጮች የሚከተሉት ናቸው። ገንዘቡ በቀጥታ ወደ ፔፓል አካውንት ማውጣት ይቻላል። በአማዞን፣ በጎግል ፕሌ እና ሌሎች መደብሮች የስጦታ ካርዶችን መምረት ይቻላል። ፑልፔ አብዛኛውን ጊዜ ዝቅተኛ የመውጫ ደባላችሁ ሰርቪዮ ሰርቪዮ የኦንላይን የዳሳ የጥናት መድረክ ሲሆን ተጠቃሚዎች የሚከፍልባቸው የዳሳ ጥናቶችን በመሙላት ገንዘብ እንዲያገኙ ያስችላቸዋል። ልክ እንደ ሌሎቹ ታዋቂ የዳሳ ጥናት ድረገጾች ለምሳሌ እንደ ሰርቪ ማጂክ፣ እንደ ፖልፔ፣ ሰርቪዮም የገበያ ጥናት የሚያካትቱ ኩባንያዎችን ከግለሰቦች ተጠቃሚዎች ጋር በማገናኘት ይሰራል። ይህም ተጠቃሚዎች አስተያየታቸውን በመስጠት ክፍያ እንዲያገኙ ያስችላቸዋል። ሰርቪዮን ለመጠቀም በኢሜል አድሬስ እንመዘገባለን። አንዳንዴ መሰረታዊ የግል መረጃዎችን እንደ እድሜ፣ ጾታ፣ የመኖሪያ ሀገር ማስገባት ያካትታል። ይህ መረጃ ለዳሳ ጥናት ብቁ መሆናችንን ለመወሰን ይረዳል። እንመዘገብ ወይንም ከዛ በኋላ የፕሮፋይል ጥያቄዎችን እንመልሳለን። እነዚህ ጥያቄዎች ስለ ፍላጎታችን፣ ስለገቢ ደረጃችን፣ ልምምዶቻችን፣ የቤት አባላት ወዘተ ሊሆኑ ይችላሉ። ይህ ኩባንያው ለተወሰነ የዳሳ ጥናት ትክክለኛ የሰው ስብስብ እንዲያገኝ ያስችለዋል። አንዴ ፕሮፋይል ከሞላችሁ በኋላ በመለያ ውስጥ ሊወስዷቸው የሚችሉ የዳስሳ ጥናቶችን ዝርዝሮችን ያያሉ። እያንዳንዱ የዳስሳ ጥናት ለማጠናቀቅ ምን ያህል ጊዜ እንደሚወስድ እና ምን ያህል ገንዘብ ወይንም ነጥብ እንደሚያገኙ ያሳያቸዋል። ለዳስሳ ጥያቄ ብቁ ከሆናችሁ ጥያቄዎችን መመለስ ትጀምራላችሁ። መልሶቹን ለገበያ ጥናት የሚያገለግሉ ሲሆኑ የዳስሳ ጥናቱን በተሳካ ሁኔታ ሲያጠናቅቁ ክፍያ ያገኛሉ። ሰርቪዮ ያገኛችሁትን ገንዘብ ለማውጣት የተለያየ አማራጮች ይሰጣቸዋል። በጣም የተለመደ የክፍያ አማራጮችም የሚከተሉት ናቸው። ገንዘቡን በቀጥታ ወደ ፔፓል አካውንት ማውጣት ይችላሉ። በአማዞን በጉግል ፔ እና ሌሎች ታዋቂ መደብር የስጦታ ካርዶችን መምረጥ ይቻላል። በአንዳንድ ሀገራትም በቀጥታ የባንክ ዝውውር አማራጮችም ሊኖራቸው ይችላል። ሰርቪዮው አብዛኛውን ጊዜ ዝቅተኛ የማውጫ ገደብ አለው። ለምሳሌ ከ10 ዶላር ጀምራችሁ ማውጣት ትችላላችሁ።